የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን። ምድራዊ ሊቀ ካህናት። ሊቀ ካህናት ሁሉ ስለ ኀጢአት መባንና መሥዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና። እርሱ ራሱም ደካማ ነውና ባለማወቃቸው ከሳቱ ሰዎች ጋር መከራን ሊቀበል ይችላል። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መሥዋዕትን ስለ ኀጢአት ማቅረብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ለራሱ ክብርን የሚወስድ የለም። እንዲሁ ክርስቶስም ሊቀ ካህናት ይሆን ዘንድ ራሱን ያከበረ አይደለም። ነገር ግን አንተ ልጄ ነህ፣ እኔም ዛሬ ወለድሁህ ያለው እርሱ ራሱ ነው። ዳግመኛም እንደ መልከ ጸዴቅ ሹመት የዘላለም ካህን አንተ ነህ ይላል። እርሱም ሥጋ ለብሶ በዚህ ዓለም በነበረበት ጊዜ በታላቅ ጩኸትና እንባ ከሞት ሊያድነው ወደሚችለው ጸሎትንና ምልጃን አቀረበ። ጽድቁንም ሰማው። ልጅም ቢሆን መከራን ስለ ተቀበለ መታዘዝን አወቀ። ከተፈጸመም በኋላ ለሚታዘዝለት ሁሉ ሕይወትን የሚሰጥ የዘላለም መድህን ሆነ። እግዚአብሔርም እንደ መልከ ጼዴቅ ሹመት የዘላለም ሊቀ ካህናት አለው። መጀመሪያቱ የሐዋርያው የቅዱስ ጴጥሮስ መልእክት እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ የመንግሥትና የክህነት ወገን ቅዱስ ሕዝብ ለርስቱም የተለየ ወገን ናችሁ። እናንተ ቀድሞ ወገኖቹ አልነበራችሁም፣ አሁን ግን የእግዚአብሔር ወገኖች ናችሁ። እናንተ ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። የተወደዳችሁ ወንድሞቼ ሆይ ነፍስን ከሚዋጋ ከሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች ደካሞችም እንደመሆናችሁ እለምናችኋለሁ። ስለሚመለከቱት ስለ መልካሙ ሥራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል አካሄዳችሁ መልካም ይሁን። የሐዋርያት ሥራ ጳውሎስም አደባባዩ ወዳሉት ሰዎች አተኩሮ ተመለከተና፣ እናንተ ሰዎች ወንድሞቼ፣ እኔስ እስከዚች ቀን ድረስ በመልካም ሕሊና ሁሉ እግዚአብሔርን ሳገለግል ኖሬአለሁ አላቸው። ሊቀ ካህናቱ ሐናንያ ግን ጳውሎስን አፉን እንዲመቱት በአጠገቡ ቆመው የነበሩትን አዘዘ። ጳውሎስም መልሶ አንተ የተለሰነ ግድግዳ፣ በሕግ ልትፈርድብኝ ተቀምጠህ ሳለህ ያለ ሕግም መታ ዘንድ ታዛለህን? እግዚአብሔር በቁጣው መቅሰፍት ይመታል አለው። ባጠገቡ ቆመው የነበሩትም ጳውሎስን እግዚአብሔር የሾመውን ሊቀ ካህናት እንዴት ትሳደባለህ? አሉት። ጳውሎስም ወንድሞቼ፣ ሊቀ ካህናት መሆኑን አላውቅም። መጽሐፍ በሕዝብህ አለቃ ላይ ክፉ አትናገር ይላልና አላቸው። ጳውሎስም እኩሌቶቹ ሰዶቃውያን እኩሌቶቹ ፈሪሳውያን እንደሆኑ አውቆ እኔ ፈሪሳዊ የፈሪሳዊ ልጅ ነኝ ስለ ተስፋና ስለ ሙታን መነሳትም ይፈረድብኛል ብሎ በአደባባይ ጮኸ። እንዲህም ባለ ጊዜ ፈሪሳውያንና ሰዱቃውያን ተጣሉ፣ ሸንጎም ተከፋፈለ። ሰዱቃውያን ሙታን አይነሱም፣ መልአክም የለም፣ መንፈስም የለም ይላሉና፣ ፈሪሳውያን ግን ይህ ሁሉ እንዳለ ያምናሉ። ታላቅ ውካታም ሆነ፣ ከፈሪሳውያንም ወገን የሆኑ ጻሕፍት ተነስተው ይጣሉና ይከራከሩ ጀመሩ። በዚህ ሰው ላይ ያገኘነው ክፉ ነገር የለም። መንፈስ ወይም መልአክ ተናግሮት እንደሆነ እንጃ ከእግዚአብሔር ጋር አንጣላ አሉ። እጅግም በታወኩ ጊዜ ጳውሎስን እንዳይነጥቁት የሻለቃው ፈራና፣ መጥተው ከመካከላቸው አውጥተው ወደ ወታደሮቹ ሰፈር ይወስዱት ዘንድ ወታደሮቹን አዘዘ። የማቴዎስ ወንጌል፣ ጌታችን ወደ ኢየሩሳሌም ስለ መግባቱ። ጌታችን ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጊ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፦ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ። ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖርም ጌታቸው ይሻቸዋል በሉ። ያን ጊዜ ይሰዷቸዋል ይህም ሁሉ የሆነው በነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እንሆ የዋህ ንጉሥሽ በአህያይቱና በአህያይቱ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል በሏት። ደቀ መዛሙርቱም ሄደው ጌታችን ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በላያቸው ጫኑ። ጌታችን ኢየሱስም በእነርሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፎች ጫፍ ጫፉን እየቆረጡ በመንገድ ላይ እያነጠፉ ነበር። በፊቱ የሚሄዱትና የሚከተሉት ሕዝብም ሆሳህና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው ሆሳህና በአርያም እያሉ ይጮሁ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው እያለች ታወከች። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ በቤተ መቅደስ ስላደረገው ተአምር ጌታችን ኢየሱስም ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚሸጡትንና የሚገዙትን ሁሉ አባረረ የገንዘብ ለዋጮችንም መደርደሪያ የርግብ ሻጮችንም ወንበር ገለበጠ ቤቴ የጸሎት ቤት ይባላል ተብሎ ተጽፏል እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው በቤተ መቅደስም ወሮችና አንካሶች ወደ እርሱ መጡ አዳናቸውም። አትሮኖስ ቅዱሳት መጻሕፍትን በድምጽ ያንብቡ።